ሁሉንም ነገር አወቀ። እጅጉን በጣም ደነገጠ። ዳኒ እንግዲህ እስካሁን ድረስ ወይዘሪት ቲና ሁሉንም ነገር እንደምታጭበረብርና በረብርና ቀጣፊና ሌባ እንደነበረች ያወቁት አባባና ካሌብ ይህንን ነገር እንደሚያውቁና የቤቱ ካርታና ፕላን ደግሞ ፎርጅጅ እንደሆነ ሲያወሩ ካሌብ ካሊብ እና አባባ በሚያወሩበት ሰዓት ዳኒ ከበሩ ልጥፍ ብሎ አዳመጣቸው። እናም በጣም ደንግጦ እጁን ባፉ አፍኖ ቀረም! በስተመጨረሻ ሌላው ደግሞ ካሊብ እንግዲህ ኤደን ላይ አይኑን እንደጣለ ትሁት ነገረችው። እኔ ሲመስለኝ ግን የምሬ ነው ምልክ ዳኒ ካሊብ ኤደንን ሳይወዳት አይቀርም እና የእውነቴን ነው ምልህ ተበላህ ብላ ስትነግረው እራሱን መቆጣጠር አቃተው። ትሰሚኛለሽ፣ ትሁት፣ እኔ እንደዚህ አይነት ቀልድ እንደማልወድና እንደማያስደስተኝ ታውቂያለሽ። ምን ማለት ፈልገሽ ነው ብላ ስትል እንግዲህ አይኑ ላይ ያነበብኩት ይህንን ነው። የእውነቴን ነው ምልህ። ታዲያ ምን ችግር አለው ቢዋደዱ? ማለቴ አንተስ ቲናን እያጫወትክ አይደለም እንዴ? ካሌብ ይገርመሃል። ደግሞ ልጅቷ ባትወደር ነበር የሚገርመኝ። ማለቴ ልጅቷ እጅግ በጣም መልካምና የዋህ እንዲሁም ደግሞ ቅን እራስ ወዳር ነች። እስኪ ስራ ወዳር ነች። እስኪ ንገረኝ እንዳኒ ቆይ እሷ ያለችህ እንጋባና አብረን ሰርተን እንለወጣለን አይደል? እንዲያ ያለችህ። አንተ ግን ሀብትና ንብረት እያሯሯት ከልጅቷ እመነኝ ታመልጠሃለች ብላ አለችው። ዳኒ አባባን ቃለ መጠይቅ ጠየቀው። እስኪ አባዬ አንድ ጥያቄ ልጠይቅህ ብሎ ሲለው ጠይቀኝ፣ አንተ እኮ ማለት ልክ እንደ ካሊብ ነህ ብሎ ሲለው እሱም የእውነቴን ነው እምልክ ኤደንን በጣም ነው የምወዳት በጣም ነው የማፈቅራት እያለ ሲለው አውቃለሁ፣ ትወዳታለህ፣ ታፈቅራታለህ። ይህ እኮ አንተን ብቻ ሳትሆን እሷም ናት፣ ግን ደግሞ ያዝ ብታረግ ቶሎ ጥሩ ነው። ምን ማለት ነው? ማለቴ አግባት ማለት ፈልጌ ነው። ምክንያቱም ሴት ልጅ ቶሎ ማግባት እና ቶሎ መውለድ ትፈልጋለች። ስለዚህ ብትጠቀምበት ጥሩ ነው። እንደ ሌላው ሀብትና ንብረት እኮ አታሳድድም፣ እመነኝ። ንጹሕ ፍቅር ነው የምትፈልገው ብላ ብትል፣ ቆይ አንተስ ግን ማግባት አትፈልግም እንዴ? አለው እኔማ ከምንም በላይ ለእሷ ብዬ አይደል እንደምለፈው። ቆይ ለእሷ ብለህ ምን እያደረክ ነው? ማለቴ ብቻ የሆነ ነገር እያደረክ ባልሆነ ግን ሴቶች አባዬ ምን ቢደረጉ ነው ይቅርታ ማይሉት? እንግዲህ እሱማ እንደ ቅርታው ይወሰናል። ማለቴ እንዳጠፋው ጥፋት ለምሳሌ ብሰርቅ፣ ብቀጥፍ፣ ብዋሽ። አይ እሱ እንኳ ችግር የለውም ይቅር ይባላል። ቆይ ግን ችትስ ባደርግ ምን ጭራሽ ይሄ እኮ የመጨረሻ ነው። ምክንያቱም የንቀት ንቀት ማለት ቺቲንግ ነው። ስለዚህ በይህ እንኳ እመነኝ ይቅርታ የምታደርግልህ አይመስለኝም ብሎ ሲለው አይኑ ልወጡ ጣለ። ዳኒ ምን ነው ያደረግከው ነገር አለ እንዴ? ማለት ስለ ቺቲንግ ስናወራ እኮ አይን ሁሉ ግልብጥ ብጣለ። ጥፋት አጥፍተህ ከሆነ ካሁኑ ብትናገር ይሻልሃል ቢወጣልህ፣ ካልሆነ ግን እመነኝ እጣገብህ ያለ ሰው ነው ኤደንን የሚወስዳት ብሎ ሲለው አራባዬ እንደዚህ እያልክባት ታስፈራራኝ። ጥሩ ነው እንዴ? ምን አይነት ነገር ነው? ምን ልበል? ልጅ ታዲያ እንግዲህ ለጠየከኝ ጥያቄ መለስኩልህ። ካሊብ ካሊብና አባባ እያወሩ ባሉበት ሰዓት የእውነት እኔን የምትወደኝና የምታከብረኝ ከሆነ የግድ ኤደንን ሻይ ልትጋብዛት ይገባል አለ። ከዛ ካሊብ ደነገጠ። አባዬ ወዴት ወዴት እየሄድን ነው? እኔ ለምን ብዬ ነው እሷን ሻይ የምጋብዘው? እሷ እኮ የዳኒ እና የዳኒ ብቻ ናት ማለት እሷን በደንብ ታፈቅረዋለች፣ እሱም ያፈቅራታል። ቆይ ግን አንተስ ልክ እንዳየሃት አልወደድካትም እንዴ? ምን አይነት ጥያቄ ነው? እኔ ከቲና በኋላ ማንንም ሰው የማመንም ሆነ የማፍቀርም የማግባትም እቅድ የለኝም። ኧረ እባክህ! እና ቁመህ ልቀረው ማለት ነው? ምክንያቱም ቲና ማለት እንግዲህ ኤደን ማለት አይደለችም። ኤደን እኮ በጣም ትለያለች፣ ትትናዋ፣ ስነ ምግባሯ ብሎ ሲለው አባዬ አሁንስ እያደረግ ያለው ነገር እንደልጅ ሆነብኝ። ለማንኛውም በዚህ ነገር እኔ ምንም አይነት አስተያየት መስጠት አልፈልግም ብሎ ትቶ ወጣ። ከዛ አባባም በካሌብ ተናደደበት። ሰላም ሰላም፣ ውድና እየተከበራችሁ የህያቤት ቤተሰቦች እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ቁም ነገር አዘሉ የግፈኛው ሚስትና የሰራተኛዋ ፍጥጫ ትሁት እንደቀጠለ ይገኛል። ዛሬ እንግዲህ ኤዱ ቤተሰቦቹን በማገኘቷ እጅጉን ደስ አላት። እናም ለዳኒ እውነቴን ነው የምልህ፣ እኔና አባቴ በፊት ላይ እንደዚህ አይነት ቤተሰብ ነበረን፣ ማለቴ በጣም ፍቅር፣ በጣም የተሰበሰብን ብላ አለችው እና ልክ እንደዛ ነው የተሰማኝ። የእውነትሽን ነው? አዎ። ቆይ ግን አንተ አንቺን ደስ ስላለች ደስ ብሎኛል አላት። ምን ሆነህ ነው ዳኒ፣ አንተ ደስ አላለህም እንዴ? ወይስ ደግሞ እዚህ ቤት የሆነ የተደበቀ ሚስጥር አለ? ምን ማለት ፈልገሽ ነው ኤዱ? አረ በፍጹም። ደግሞ አንቺ ደስ ያለሽ ሁሉ እኔም በጣም ያስደስተኛል ብሎ አለ። ከዛም በኋላ አይ ውልሽ፣ እኔ የሆነ ነገር እፈራለሁ። ምንድን ነው የምትፈራው? ማለቴ ካሌብን። ምን ደነገጠች? ሄደን ቆይ እሱ የእህትህ ባለቤት አይደለም እንዴ? ምን ለማለት ፈልገህ ነው? ወይስ ደግሞ እኔ ያገኘሁት ወንድ ላይ መለጠፍ እመወድ አይነት ሴት እመስልሃለሁኝ? ብላ ረግጣ ወጣች። ከዛ አንገቱን ደፍቶ ወደ ትሁት መጣ። ምን ሆነህ ነው ደግሞ ዛሬ አንገትህን እንደ ጃምዮ የደፋኸው? ብላ ስትለው እውነት ለመናገር በጣም ጨንቆኛል። ምንድን ነው አንቺም አባባም ካሌብም ኤደንን በጣም ወዳችኋታል። አዎ እሷን የእውነቴን ነው የምልህ፣ የሚጠላው ሰይጣን ብቻ ነው። ኧረ ሰይጣን ራሱ የሚጠላት አይመስለኝም። በጣም መልካም ልጅ እኮ ነች። ግን ደግሞ አንድ ችግር አለ። ምንድን ነው? ቲናስ? እሱን እንግዲህ አውቀ ሀይደር እንዳይገባህበት። ማለቴ መጀመሪያ ቴና እንዳለች አውቀ ሀይደር እንደዚህ ቤት ያስተዋወካት መጀመሪያ ነበር እንጂ መጥኖ መደቆስ። አሁን ምን ይባላል? ዲስት ጥዶ ማልቀስ ይባላል ተረቱ። መጀመሪያ አይ ከማንም ጋር ማቀራረብ አልነበረብህም። አሁን ደግሞ እንግድ ይቻለው ማለቴ አባየም ተመችተዋለች፣ እኔም እንደዛው፣ ካሌብም እንደዛው። ስለዚህ ከዚህ ቤት የምትቀር አይመስለኝም እሷ ራሱ ሱሱ ነዝንባታል ብላ ስትል፣ ለማንኛውም ግን ራስ የሚጠቅምህን ነገር አርግ። ማለቴ ውሳኔህን አጠር ብታደርገው እና ሁሉንም ነገር ለኤደን ብትነግራት ጥሩ ነው። ካልሆነ ግን እዚህ ቤት ያለ ሰው ይቀምሃል ብላ ስትለው እባክሽ ትሁት፣ የማይሆን ነገር እያሳሰብሽኝ አታበላሽኝ፣ ጭንቅላቴን ናላት። እውነቱን ነው እንግዲህ ምን ታደርገዋለህ? አንድ ገበሬ እንኳ ስንዴ ዘርቶ እኮ በቆሎ አያጅድም አይደል? ስለዚህ የሰው ልጅ የዘራውን ነው የሚያጭደው። እናም አንተን በትክክለኛው መንገድ ብታደርገው ጥሩ ነው። ካልሆነ ግን እመነኝ፣ ሌላ አጫጅ ይመጣና ያጭዳታ ልጅቷን ብላ ስትለው ካሌብ አካሊብ ካሌብና አባባ፣ እኔ ምልህ ያቺ ቴና ደውላ ታውቃለች ግን ብሏለሁ። እረ አባዬ በፍጹም። እህነ የእሷ ኮ ነገሮችን አመቻችታ ስትመጣ የመፍታት አላማ ይሆናል። እውነትህን ነው። አው እንግዲህ ይሄና፣ እንዴት አወቃት አባዬ? ስንት አመት ሙሉ አብረን ኖረናል። እሷን ለማወቅ ኮ እንደውም አርፍጃለሁ። አያያይ እሱማ አሁን ነበር የገባህ ማለት ያን ጊዜ እኔን ስታሰቃየኝ ኮ አንተ በፍጹም አልገባህም ነበር። እሱም አለፈ። ቆይ ግን ልጅቷ ምን አይነት ዶዶምት ብትሆን ነው ምን ማለት ነው አባዬ ብሎ ሳቀበት ካሊብ። ቆይ ፎርጅጅና ትክክለኛ ወረቀት እንኳን የማታውቅ ሴትዮ እንዴት ነው ቤት አለኝ ብላ እህነ፣ የእሷ እኮ ስትመጣ ወይ ፖሊስ ይዛ መጣ ልታባርረን ይሆናል እንግዲህ መሆኑ ነው ብቻ ግን በጣም ከባድ ነው ብለው ካሊብና እንዲሁም ደግሞ አባባ ማውረታቸውን ቀጠሉ። በሌላ በኩል አባባና እንዲሁም ደግሞ ዳኔ በሚያወሩበት ሰዓት እንደው ልጄ ያች እህት ግን ደውላ አታውቅም እንዳለው፣ ኧረ እኔ አላውቅም አባዬ፣ ደውላልኝ አታውቅም። ግን ለካሌብ አደውልም? ኧረ አደውልም። ትገርማለች ግን አባዬ። እንዴት ነው ቲናን አትወዳትም እንዴ? አይ እስኪ ንገረኝ እንደው የእውነት ትክክለኛ ትዳር እንደዚህ ይደረጋል ማለቴ፣ ለማንም ሳይናገሩ ይጠፋል እንዴ? ኧረ ተው ልጄ፣ ተው ብሎ መከረው። ያው እንግዲህ እሷ አንዳንድ ጊዜ እንዲህ ናት። ቢሆንም እመኔን ግን ያንተ ኤደን በጣም ጨዋናት። የእውነትህን ነው አባዬ ወደድካት? ወብኔ ወድጃት አለ ሆነን ለመናገር እና አንዱ ሳይጠልፍብህ ብታገባ ይሻላል ብሎ ሲለው በጣም ተቆጣ። አትቆጣ፣ አትቆጣ አንተም ስለምትወዳት እሷም ስለምትወድህ የትም አትሄድብህም ብሎ አባባ አረጋጋው። እልቅስ አባዬ አንተ ኮለቲና በጣም መልካም አባት ነህ። ማለቴ እንደ ልጅም ነው የምታያት እንዴ ታዲያ አንተንም ራሱ እኮ እንደ ካሊብ ነው ማየህ። ግን አባዬ ለምንድን ነው ብሩን ሰተኸኝ የማትገላገለው? እሰጥሃለሁ ቲናን ትምጣ ብዬ ነው። አረ አባዬ የምን ቲና ነው እህ? ያው በሰው ሀላፊነት ቁጥጥር ስርነን ብዬ ነዋ። ቢሆንም አባዬ ቲናን ባታናግራት ደስ ይለኛል። እውነትን ነው አው። ይህልክ አንተ አራት ሚሊየን ብር አድርገህ ስጠኝና እኔ ደግሞ አምስት ሚሊየን ብር አድርጌ እሰጥሃለሁ። ምን ነው አራጣ አበዳሪ እመስልሃለሁ እንደ ስታየኝ? አረ እንደዛ ማለቴ እኮ አይደለም። ነገር ግን ደስ ስላለኝ ደስታዬን ለማብሰር ነው። ቢሆንም አታስብ፣ ሁሉንም ነገር አስተካከላለሁ። ቆይ ግን ቲና ለምን የጠፋች ይመስልሃል? ብሎ ሲለው ምናልባት ቤቱን ልሸጥ ይሆናለ። ምን ጭራሽ ስለ ቤትም አንተ ታውቃለህ እንዴ ዳኒ? ብሎ ጠየቀው አባባ። አዎ ያው አባዬ በስሜ ቤት አዙሮልኛል ምናምን እያለች በጣም ደስታ ውስጥ ነበረች። ከሆነ ይሁን ዳኒና ካሌብ እኔ የምልህ እህቴ ደውላለህ ታውቃለች? ብሎ አለው። አረ ደውላልኝ አታውቅም። አውቃ የጠፋችውን እኔ ምን ቤት ነኝና ደውዬ ምጠይቃት? እባክህ እንደዚ አይነት ነገር ባትጠይቀኝ ደስ ይለኛል። ብሎ ዳኔን አፉን አዘጋው። እኔ የምልህ ካሌብ፣ አንድ ጥያቄ ልጠይቅህ? ጠይቀኝ፣ ምን ችግር አለው። ቆይ ግን ማለቴ ለትዳር ትክክለኛው መስፈርት ምንድን ነው ብለት ታስባለህ? ምንም ሴት ስትመርጥ ይኸውልህ፣ እንግዲህ እኔ ባለማወቅ ብዙ ነገር ተሳስቻለሁ። ማለቴ አንዳንዱ ሴት ለገንዘብ ብላ ትቀርብሃለች፣ አንዷ ደግሞ ለፍቅር ብላ። አንተም ሰርተህ እሷም ሰርተህ አብረን እንደግ የምትል ሴት አለች። ማለቴ ልክ ልክ እንደ ኤደን። አዎ ኤደን እኮ አብረን እንስራ ነው የምትለው፣ አብረን እንለወጣለን ነው እንጂ፣ ሀብት ንብረት አንጣ ብላ ታውቃለች። እንደ ብሎ ሲለው አረበ ፍጹም እንደውም ታውቃለህ፣ እኔ ነኝ ይህን ሰርቼ ይህን አድርጌው እንዲህ አድርጌው የምለው እንጂ እሷ በፍጹም ብላኝ አታውቅም። አየህ ግን ማለቴ ቴና እንደዛ ትመስልሃለች? አይ እንደዛ እንኳ አትመስለኝም። በፊት ላይ ፍቅር አውሮኝ ምንም ነገር ማጥናት አልቻልኩም ነበር። አሁን ላይ ግን ከሱ ስነቃ ብዙ ስህተቶችን እንደሰራው ገባኝ። እውነትህን ነው። አዎ ማለቴ የቲና ለምን እንደተጠጋችኝ ለምን ስኔ ማግባት እንደፈለገች እስካለማወቅ ድረስ አሁን ደርሻለሁ። እስኪ ንገረኝ አንድ ሚስት ለባሉ የት እንደሄደች ማሳወቅ የለባትም ብለህ ታውቃለህ እ እስኪ ንገረኝ ብሎ ሲለው አይ፣ በቃ ይቅርታ አርግላ ዳኒ፣ ይቅርታ አርግላ ካሊ፣ ቢቀርታ ይቅርታ አርግላ ካሊ። ምናልባት እኮ የሆነ ነገር ገጥሟት ቢሆን ይሆናል ቢሆንም ባሌ ብላ ደውላ እዚህ ቦታ ነኝ እና ደግሞ ችግር ከገጠማት ለችግሩ መፍትሄ መፈለግ እንጂ በፍጹም ትታ መሄድ እና እሽኮለሌ ማለት አይገባትም ነበር። ለማንኛውም እህትህን ስለተናገርኩብህ እጅጉን ይቅርታ ብሎ ሲለው፣ አረ በፍጹም አለው። አሁን ቀጣይ የዳኒ ነገር አሳሳቢ ነው። ዳኒ ሁሉንም ነገር አውቋል። እንግዲህ አባባና ካሌብ ምን ብለው ይሸውዱ ይሆን? ብቻ በጣም ከባድ